እናመሰግናለን ግዛቸው ቴዎድሮስ፣ በኤሌ ማራት ተወክሏል። ከወደዳችሁት የሁለተኛ ዙርና የመጨረሻ የሙዚቃ የዳኞች የሙዚቃ ምርጫ የሆነውን አቅርቧል። በኤሌ ማራት ኮዱን እያስቀደማችሁ መላክ ትችላላችሁ፣ ያልተገደበ ድምጻችሁን። የማስተዋል እያዩን መጥቼ ነበር ሙዚቃን ከዛይን ባንድ ጋር በዚህ መልኩ ተጫውቶልናል። እናመሰግናለን። እንግዲህ ማስተዋል ሲነሳ ውድድር ይነሳል። በሀገራችን ከተደረጉ የውድድር ታሪኮች ውስጥ ከሚነሱ ደግሞ ከወጣት ድምፃውያን ከሚባሉት ስራውን አስጠብቆ ማንነቱን አስጠብቆ የቆየ እያስደመመን ያለም ወጣት ዘፋኝ ነው። በ2004 የሁለተኛው ዙር የኢትዮጵያ አይደል ሁለተኛ እንደወጣ እናስታውሳለን። እንዚራ ከሚለው አልበሙ ላይ ደግሞ መጥቼ ነበር የዳኞች ምርጫ ነው። ግጥሙ የናትናኤል ግዛቸው፣ ዜማው ደግሞ የእሱ ባለው ይታየው የሺ ማለት ነው ነው። ሙዚቃውን ያቀናበረልን ደግሞ ብሩክ አፈወርቅ ነው። እጅግ በጣም እናመሰግናለን። ዳኞች ምን ይላሉ? ቸኩላል ዳኞች አስተያየት ብቻ የሰጡልናል። እሺ ግዛቸው፣ አሪፍ ነው። የቅድሙን በደንብ ለመካስ አሁን አለል የሚያሰብከው መቼም፣ ይሄን ስራ ተዘጋጅተህበት እንደመጣ በጣም ያስታውቃል። ኪሮግራፊው በጣም ዘናጭ ነው። እውነት ዘፈኑን በእንደዚህ አይነት ድራማቲክ በሆነ መንገድ ነው የገለጹት። በደንብ በቃ አንጀት የሚበላ ደንበኛ አጭር ሲትኮም በቃ የምን ልበልህ ስብስብ ያለች በአምስት ደቂቃ ውስጥ ዘፈንን በፊልም አብሮ የመግለጽ ያህል ነውና ሳላደንቅ አላልፍም። እነሱን በጣም እጅግ አርጌ ዋጋ ሰጥተውታለ ማለት ነው። አከብራለሁ፣ አደንቃለሁ ማለት ነው። ግዛቸው ከንጉርጉሮ ልነሳና ስትጀምር ሁልጊዜ እኔ ምጠላው ነገር ምንድን ነው? ጩኸት። አንድ የተጎዳ ካራክተር፣ አንድ የተጎዳ ሰው ይህን ያህል ድምጽ የለው ደስ ያለው ሰው ነው። በቃ ወይ ደግሞ ብስጭትም አደለ። በቃ ለምን ስድብ ነገር አይደለም። በመሄዷ ያዘነ ካራክተር ነው። ስለዚህ ሁለተኛ ዙር ደገምከው እኮ ራሱ ነው። ሁለተኛው ይደግም የለ ዘፈኑ ሲደግም ራሱ ነው አልከው ማለት አለሁኝ ብለሽ መኖሪያሽና ምንኝ ምናምን ደስ ይላል ጠፋኝ በፍቅርሽ ባክኝ ሳላገኝ ጠፋው ነው በፍቅርሽ ባክኝ ምናምን የሚል ሀሳቡ በጣም አሪፍ ነው። ግጥሙ የተጻፋችሁት የተነሳችሁበት ሀሳብ በጣም ደስ ይላል። ግን ሁለተኛ ስትደግመው እንጉርጉሮ እንደዛ ነው። ለምን ይሄንን ተቀርቶ ምንሰማው? እንደዚህ ጮሆ እንዴት ነው ምንሰማው? በቃ እናንተ ማለት እኮ ወይ ሲዲ ከፍተ እንደምሰማው ወይ ቴፕ እንደምንሰማው ማለት ነው። አሁን አገኘሁ አደለ ስትገባው፣ ቀስ ብለን አንደኛ ስሪንግ ነው የተያዘው ከሙዚቃዋ ጋር ምናምን እኩል መሆን አለበት ከዛ በኋላ ነው ዘፈኑ የተቀየረው፣ እና ኪሮግራፊው መጥቶ እንደዚህ ሲሰራው ያዘነና ሄደ ማለት ነው። ከዚያ አንተ ንጽ ተስተካከለ ካራክተር ውስጥ ገባ ማለት ነው። ስለዚህ እነዚህ በጣም ወሳኝ ናቸው ማለት ነው። ሌላው ይህንን ዘፈን መምረጥህ ደስ ይለኛል። ያንተ እዚህ አካባቢ ነው ያለው ለጉሮሩ ተስማምተሃል። እኔ ትንሽ አሁንም ቀር የሚለኝ ምንድን ነው ለቃላቶች ዋጋ ለመስጠት ቅድም ተናግሬ ያለሁ። በነገራችን ላይ በጣም በብዙ ድምፃውያን እናደዳለን፣ ቃላት ለግጥም ዋጋ የማይሰጡ ድምፃውያን አሉ። እንዲሁ ተወደው ያሉ በእውነት ነው። ብሩኬስን መጥራት ስለማይቻል ብሏል እንጂ አንዱ ለዛፍ ማንሳት ይችል ነበር። እና ይሄ በተለይ ዋጋ አለ። ቃላቶችን ማድበስበስ ምናምን መኖር የለበትም ትልቁ ነገር ዜማ ደስ ይለኛል። እኔ ዜማ ደራሲ ስለሆንኩ ዜማንም አስቀድማሉ አላሽም ጥሩ ነው ዜማው መወደድ ግጥም ቦታ አለ እና ለግጥም ቦታ ለመስጠት ምናምን ችግር እስካልሆነ ድረስ እዚች ላይ ቢታሰብበት ለግጥም ዋጋ ቢሰጠው ለማለት ነው። ሌላው በጣም ወድጀዋለሁ ግዛቸው፣ በጣም ጥሩ ነበር። መልካም እድል ግዛቸው የማስተዋል እያዩ መጥቼ ነበር የሚለውን ዜማ በመምረጥ። ካንተ የድምጽ ስትራክቸር ጋራ በደንብ የሚሄደውን ዘፈን ነው የመረጥከው እና ይህንን ላደንቅ ልፈልጋለሁ። ቀጥሎ አለሁኝ ብለሽ መኖር ሽናመኜ ሳጣሽ ግን ጠፋሁኝ በፍቅርሽ ባክኜ ገላሽን ስናፍቅ ራሴን ከጣልኩኝ አንቺን ነው ከዛ እኔን ነው አጣሁኝ መጥቼ አጣሁኝ ከላይ የጨመርከው ግጥም በደንብ አድርጎ ከዋናው የግጥም ሀሳብ ጋር በደንብ የሚሄድ ነው። ግጥሙን ማን ይገጠማል? ራስህን? በጣም ጎበዝ። በጣም ጥሩ ግጥም ነው የገጠምከው እና ከዚህ ከዋናው የዜማው ስትራክቸር ጋር ማለት ግጥሙ በደንብ አድርጎ ነው የሚሄደው። ይህንን አደንቅላለሁ። አማን እየተናገረ ነበር። የመጀመሪያውን ዜማ ከሁለተኛው ዜማ ጋር በደንብ እንዲሄድ ሆኖ ዜማ ላይ በደንብ አልተሰራበትም ዜማው ነው። እኔ ደግሞ ሁለቱ አልዋሀድ ያለኝ ዜማውን የሄድክበት ስትራክቸር ዋናው ዘፈን ሲመጣ አብሮ አልሄድልሽ ብሎኛል። እንደገና ደግሞ እውነትም ጩኸት ነበረው ዛጋና የዘፈኑ ግን ምንድን ነው ስታይልና፣ ለማስተላለፍ የሚፈልግበት መንገድ ትንሽ ለስለስ ብሎ በቃ ማሳዘን ነው። የሚፈልጋትን ሴት አለው ብለሽኝ የለሽም እያለ በቃ ብሶቱን የሚያወራበት ዘፈን ነው፣ እና እሱን በደንብ አድርገ ስሜቱን አስተላልፈዋል። የመጀመሪያው ግን በጩኸትና የዜማውም ስትራክቸር እኔ ብዙ አልወደድኩትም። ግጥሙ ግን በጣም ቆንጂ የገጠም ነው የገጠምከው። እንዲህ አይነት ነገር ስትሰራ ዜማውም አብሮ መዋሀድ የሚችል ነገር መሆኑን በደንብ ተጠንቀቅበት። ኮሪዮግራፊ እዚህ ጋር ያሳዩት ነገር በደንብ አድርጎ ገላጭ ነበረ። ዜማውንና ሀሳቡን በጣም ጥሩ ነው። አንተም ስሜቱን ለማስተላለፍ የሞከርክበት መንገድ በጣም የሚደነቅ ነው። አንዳንድ ቦታዎች አሁን እንግዲህ የማስተዋልን ስዘፍን ከማስተዋል ዜማ አንተ ላይ ምንድ የሚጠበቀው ብሎ ሲባል አንደኛ በጣም ቅላጼ ቀላጭ ነው ማስተዋል፣ እና የሚቀልጽባቸው ቦታዎች ደግሞ በደንብ ስሜት የሚሰጡ ናቸው። የዘፈኑ ዋናው በቃ ክፍል ሆኖ የምታያቸው ናቸው። በጣም ገላጭ ናቸው፣ እዛ ጋር ማለት ነው እና ማሳዘኛ ናቸው የቅላጼዎቹ አይነት ያንተ ድምጽ በጣም የሚያሳዝን ነው፣ ደስ የሚል ነው። ያንን ግን አንዳንድ ቦታዎች ላይ የዜማውን ጥፋቶች በደንብ ያልተባሉበት ቦታ አለ እና ስታዳምጥ በደንብ ዲቴሉን እንድታዳምጥ ነው የምነግር። ስሜትም ማጋባት ላይ በጣም ጥሩ ነበረ፣ ጥሩ ዜማን የመረጥከው። አንዳንድ ቦታ ከቅኝትህ ጋር በተያያዘ ችግሮች ነበሩ። በተረፈ በጣም ከቅድሙ በጣም የተሻሻለ አዘፋፈን ነው ይዘው የቀረብከው። መልካም እድል እመኛለሁ። ግዛቸው እንግዲህ ብዙ ሀሳቦች ተነስተዋል። እኔም ስ ቫሊዩ አድ ካረክበት ሀሳብ ልነሳ ና ከሱ ልንገርህ። ሲጀምር በእንጉርጉሮ ነው የጀመርከው። እንጉርጉሮ መሆኑ ጥሩ ነው። ያው ቀጣዩ ዋናው የዜማ ስትራክቸር ሳድ የሆነ ስሜት ያለው ወይም ያዘነ የተከፋ ስሜት ስላለው ማለት ነው፣ እና እሱ ጥሩ ነው። ግን እንጉርጉሮን ያልክበት መንገድ ደግሞ ቅኝቱ ጥሩ አልነበረም፣ እና ቅኝቱ በጣም ቢመጣ ነው። ከዛ ደግሞ ግን ስትጀምር ስለሆነ በቃ ጆሮችን ውስጥ እሱ ነው ረብሾ ነው የሚጀምረው ማለት ነው። ለዛ ነው ሁል ጊዜ ስትጀምሩ በጣም አስደንጋጭ መንገድ መሀል ላይ ማበላሸት ይሻላል። ጅማሬ ና ፍጻሜው በቃ ውስጥ የሚቀር ነገር ስለሆነ ማለት ነው። እሷ ጋር ትንሽ የቅኝቶች ነገር ጥሩ አልነበረም። ግጥሙን እኔም ጽፌው ነበረ በጣም ወድጄ ድጋሚ እንዳልለው ነው። እና ግን እሱ ጋር ደግሞ የተደረሰው ዜማ ግጥሙን እኔ የጻፍኩት አልክ፣ ዜማው ያንተ ነው። ዜማ ከዋናው የዜማ ክፍል ጋር ትንሽ ትንሽ ታንሳለች ለማለት ነው እና የውበት ደረጃው የተጠበቀ ቢሆን ይሄ በጣም ነው ማደንቀው። በነገር ላይ ታስቦበት የግጥም ሀሳቡ ከዋናው የዜማ ክፍል ጋር ሲንክ እንዲያደርግ ተደርጎ ምናምን ብዙ ታስቦ ነው የሚሰራው። እንደ ድንገት የሚመጣ ነገር አይደለም። እሱን ማድነቅ ያስፈልጋል። ግን ደግሞ ስህተቱንም ትንሽ ችግሩንም መናገር አስፈላጊ ስለሆነና የዜማዋ ደረጃ ትንሽ ወረድ ያለች ነች። ከዛ እንግዲህ በኮንቴምፖራሪ ዳንስ ለማቅረብ የሞከሩት ነገር ከአንተ ጋር እንግዲህ አንተንም ጓደኞችህንም ያቀረቡትን በጣም ማመስገን በጣም ማድነቅ ያስፈልጋል። በጣም ቆንጆ ነገር ነበረ፣ ስንሰማ ስናይ የነበረው እሱ ሙዚቃውን በጆሮአችን ብቻ ሳይሆን በአይናችንም እንድናጣጥም ነው ያደረጋችሁ። እና ለሱ ማድነቅ ማመስገን ፈልጋለሁኝ። ድምጽህ መቼም በተፈጥሮ ያለ ውበቱን በጣም በየቀኑ በየቀኑ ደጋግመን ደጋግመን ተናግረናል እና ቴክኒካል ነገር ነው እንግዲህ ማረም አለብን ብለን የምናስበው አንደኛው፣ አሁን እዚህ ዜማ ውስጥ የነበረው ትልቁ ፕሮብለም ግዛቸው ቅኝት ነው። ቅኝት ልክ ሳይሆን ረጅም ሰዓት ማድመጥ አይቻልም። ቅኝቱ በጣም ሲሪየስሊ ችግር ነበረበት። ከዛ ዛሬ ምን እንደነካህ አላቅም። ከሪትም ጋራ ግብ ግብ ላይ ነበር። ካሁንም ስትገባ እርግጠኛ አደለህም አስበህ የሆነ ተጨንቀህ ምናምን እርግጠኛ ሳትሆን ነው የምትገባው። ለምን እንደሆነ አላቅም። ሪትም የሚያስቸግር ነገር የለውም ይሄኛው ዘፈን በቃ ኖርማል ሪትሚክ ስትራክቸር ነው ያለው እና ያስታውቃል። ከዛ እየተጠራጠርክ ሪትም እያሰብክ ደግሞ እንዴት አይነት የማዜም ነጻነት ይኖርሃል? ሙሉ ለሙሉ ጭንቅላትህን ዜማውን ማስዋብ ላይ ስለ ቅላጼዎች ስለ ከርቦች ስለ ሌሎች ነገሮች ውበት ስለ መጨመር አድቫንሰር ስለሆኑ ነገሮች ማሰብና ማዜም እንዲችል ሪትም ላይ መጨነቅ የለብህም። ሪትም ላይ ነጻ ካልሆን ከከባድ ነው ሪትሙን ከመቁጠርም ከማሰብም። ወይ እዚህ ጋር ነው የሚገባው እንዴት ነው የሚገባው ምናምን እያሉ አይዘፈንም። እሱን ወደ ስሜት ወደ ፊሊንግ ብታመጣው እዛ ጋር ሙሉ ለሙሉ ጭንቅላትህ ዜማው ላይ ሆንና በደንብ የተሻለ ነገር ማድረግ ትችል ነበረ ብዙ